የወልቃይት ነገር እንደተፈራው ክረምቱ ሲገባ የጦር ድቤ ደለቃ ወደ ቃታ መማዘዝ እያመራ ነው። ህወሓት በአራት አቅጣጫ ጦሩን አስጠግቷል። ጸረ ጄት ወይም ጸረ አውሮፕላን መሳሪያን ጨምሮ ከባባድ መሳሪያዎችን የታጠቁ የህወሓት ወታደሮች ወልቃይትን ለማጥቃት በተለያየ አቅጣጫ እንቅስቃሴ ጀምሯል፣ እየተመሙ ናቸው። ሪፖርተር ጋዜጣም በዛሬው እትሙ ባሰራጨው ዘገባ ይህንኑ ዘገባ ይፋ አድርጓል። የወልቃይቱን ጉዳይ በቅርበት የሚከታተሉ አንድ የፖለቲካ ተንታኝ ለሪፖርተር ጋዜጣ በሰጡት አስተያየት የትግራይ ክልል ኃይሎች በአካባቢ ወታደራዊ እንቅስቃሴ ማጠናከራቸውን ተከትሎ ውጥረቱ በፍጥነት እየተባባሰ ነው ብሏል። ከሰኔ 10 ጀምሮ የህወሓት ኃይሎች ወልቃይትን እንደገና ለመያዝ የተቀናጀበ የሚመስል ሁኔታ በአራት አቅጣጫዎች በመክበብ ወታደሮችና ከባድ መሳሪያዎችን በሰፊው በማሰማራት ላይ እንደሚገኙ ጠቅሰው ይህንን እንቅስቃሴ የሚገልጽ አጭር ማብራሪያም ሰጥተዋል። በሽራሮ አቅጣጫ አርሚ 23 በመባል የሚ የታወቀው ኃይል ሽራሮን ከወልቃይት ጋር ወደሚያገናኘው ማይ ተመን ድልድይ ተንቀሳቅሷል። ይህ ሰራዊት 6 ዙ 23 ጸረ አውሮፕላን መሳሪያዎችን እና ሌሎች ከባድ የጦር መሳሪያዎች የታጠቀ ሲሆን ከአዲነብሪድ ከተማ በአዛዦቹ ይመራል። ሁለተኛው የዋልድባ ገዳም አቅጣጫ እንቅስቃሴ ሲሆን የህወሓት ሰራዊት በማይ በማይደራፉት በምስራቅ በኩል ወታደራዊ እንቅስቃሴ ጀምሯል። ሶስተኛው የደደቢት አቅጣጫ አሰላለፍ ነው። ከደደቢት በኩል ወደ ማይ ሃንሲና ጸሊሞይ በመዝለቅ በወታደራዊ ኃይል ወደፊት ለመግፋት ማዕከላትን አቋቁመዋል ዳን አቅጣጫ አራተኛው እንቅስቃሴ ሲሆን ከሱዳን ጋር በሚያዋስነው ድንበር ላይ በሸረሪና ሶስት ወታደራዊ ክፍሎች ሰፍሯል። እነዚህ ክፍሎች ቀደም ብሎ በትግራይ ጦርነት ወቅት ከሚታወቀው ሳምሪ ከሚባል ቡድን ጋር ግንኙነት ያላቸውን ተዋጊዎች የያዙ ሲሆን ወደ ሱዳን ተሰደው የቆዩና በሱዳን ግጭት ውስጥ በመሳተፍ የቆዩ አርሚ ሰባ በሚል የሚታወቁ ኃይሎችን ያቀፈ ነው። ይህ ኃይል ከሱዳን ጦር ኃይል የተገኘ አዳዲስ ወታደራዊ መሳሪያዎችን ጭምር የታጠቀ ነው በማለት ተንታኙ ለሪፖርተር ጋዜጣ አብራርቷል። የጠለምት መስመርም ሌላ ወታደራዊ ግንባር ሊሆን የሚችልበት እድል ሰፊ መሆኑን የሚያክሉት ተንታኙ ባለፉት ሳምንታት በሃርሚና ቤተማርያም ቀበሌዎች እቅድና ዝግጅት ሲደረግ መቆየቱን በተጨባጭ መረጋገጡን ተናግረዋል። ከደብረ አባይ በመነሳት በዚሁ መስመር የሚሰለፍ ኃይልን ህዋቶች እያጠናከሩ መሆናቸውንም ጠቁመዋል። አላማውም በአርማዴጋ በኩል ጥሶ ገብቶ ወደ አዲስ ዓለም ቀበሌ በመግፋት በመጨረሻም ሶሮቃና ወልቃየት መድረስ እንደሆነ ያስረዳሉ። በዚህ መስመር እንደ አባጉና አዲገብሮ ቀበሌዎች ሜካናይዝድ ኃይል ሰ አስፈረዋል መደበኛ ተዋጊዎች አለሞ ተኳሾችን ያቀፈና መትረጊስ፣ ሞርታር፣ አርፒጂ ጨምሮ የነፍስ ወከፍ መሳሪያዎችን የታጠቀ ኃይል አሰልፏል በማለትም ገልጸዋል። ይህንን ህወሓቶች ወታደራዊ እንቅስቃሴ እያደረጉ ነው፣ በጦርነት ወልቃይት አካባቢ ለማስመለስ እየተዘጋጁ ነው የሚለውን ከመላምት ያለፈ ሙግት ደግሞ ራሳቸው የህወሓት ባለስልጣናትም በተለያዩ መድረኮች ባሰሟቸው ንግግሮች እያረጋገጡት ነው። ለአብነትም ሰኔ 13 የህወሓት ከፍተኛ አመራርና የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚዳንት አቶ አማኑኤል አሰፋ በመቀሌ በተካሄደ አንድ ሰልፍ ላይ ወልቃይትና ሌሎች የትግራይ ግዛቶች በሰላማዊ መንገድ ካልተመለሱ የትግራይ ተወላጆች ወታደራዊ ዘመቻ ለማካሄድ መዘጋ መዘጋጀታቸውን በይፋ በአደባባይ አውጀዋል። ይህ ደግሞ የተፈናቀሉ ዜጎችን መልሶ በማስፈርስም በሚካሄድ ጫና ካልሆነም በወታደራዊ አማራጭ ፖለቲካዊ ፍላጎትን የማስፈጸም እቅድ መኖሩን አመላካሽ ተደርጎ ነው የተወሰደው። ጠቅላይ ሚኒስትር አብይ በቅርቡ ከተፎካካሪ ፓርቲዎች ጋር ባካሄዱት ውይይት በራያ አካባቢ ተፈናቃዮችን ከዚህ ቀደም መንግስት መመለሱን ጠቁመው በወልቃይትን ቢሆን ተፈናቃዮችን ለመመለስ መንግስታቸው ሙሉ በሙሉ ዝግጁ መሆኑን ገልጸው ነበር። በትግራይ ህገወጥ የፖለቲካ እንቅስቃሴ መኖሩን እናውቃለን። ተፈናቃዮችን መጠቀ ማጠቀሚያ በማድረግ ለጦርነት የሚደረገውን ፉከራና ዝግጅት በታላቅ ትዕግስት የምንከታተለው ለትግራይ ህዝብ ሰላም ስንል ነው። አስገዳዮች ይፎክራሉ፣ ነገር ግን ባለፈው ውጊያም የተጎዳው የትግራይ ህዝብ ነው። በትግራይ መደበኛ የልማት ስራ እየተሰራ አይደለም። ከጊዜ መንግስቱ ጋር የተነጋገርነው ተፈናቃዮች የፖለቲካ ፍጆታ ሳይሆኑ ወደ ቤታቸው እንዲመለሱ ነው። ለዚህም ከአስር ጊዜ በላይ እቅድ አውጥተናል። በትግራይ ድጋሚ ቀውስ እንዳይፈጠር ነው ብዙ እየታገስን ያለነው በማለት ገልጸው ነበር። አቶ አማኑኤል አሰፋ ግን የፌዴራል መንግስት በጦርነት የትግራይን ህዝብ ማሸነፍ ሲያቅተው የፕሪቶሪያ ሰላም ስምነትን በትግራይ ላይ ጫና ለማሳደር እየተጠቀመበት ነው የሚል መግለጫ ከሰሞኑ ሲሰጡ አንድ አፍታ ሚዲያ ተመልክቷል። በሰላም የትግራይ ሉዓላዊ ግዛት ያሉትን ካልተመለሰ የክልሉ ሉዓላዊነት ተደፍሮ እንደማይቀርም በዚያ ንግግራቸው ላይ ጠቅሰዋል። በተመሳሳይ ባለፈው አር ሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ የተባለው ድርጅት ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ባዘጋጀው የውይይት መድረክ የፌዴራል መንግስት ባለስልጣናትና በርካታ የትግራይ የፖለቲ የፖለቲካ ሊቃን ታደመው ነበር። በዚህ ስብሰባም የትግራይ ክልል ሰላም፣ ልማት፣ ዲሞክራሲ ጉዳይ በዋና አጀንዳነት ሲመከርበት ውሏል። የትግራይ ክልል እንደ ኤርትራና ሱዳን ካሉ አጎራባች አገሮች የሚነሱ የጸጥታ ስጋቶች ያሉበት መሆኑም በሰፊው ተነስቷል። የትግራይ ክልል እንደ አፋርና አማራ ካሉ አጎራባች ክልሎች ጋር የሚያገናኝ የጸጥታ ስጋት እንዳንዣበበበትም ተወስቷል። ከሁሉ በላይ ደግሞ የትግራይ ክልል በርካታ የሰላምና የደህንነት ስጋቶችን በውስጡ መያዙም ተነግሯል። ከተራ ዘረፋና ቅሚያ ጀምሮ እጅግ ሰፊ ኔትወርክና ሰንሰለት ያላቸው ተደርገው ህገወጥ የሰዎች ዝውውር፣ የማዕድን ምዝበራና የመሬት ቅርምት ወንጀሎች የተስፋፋበት መሆኑ በጉሉት ተወስዷል። ይህንን የሰላምና መረጋጋት እጦት ያጠላበት ከባቢ አየር ለራሱ የፖለቲካ ፍላጎት ሊጠቀምበት የሚፈልግ የፖለቲካ ኃይል በክልሉ ገዝፎና ስልጣን ተቆጣጥሮ መኖሩ ደግሞ አደጋውን የከፋ አድርጎታል። በእንዲህ መልኩ ህዋት በወልቃየት በኩል ጦርነት ለመክፈት ዝግጅት እያደረገ እንደሆነ ከስፍራው እየወጡ ያሉ መረጃዎች ያመላክታሉ። የወልቃየት ተወላጁና የወልቃየት የማንነት አስመላሽ ኮሚቴ ባሉ ዶክተር ገሰሰ ወንድም ከሰሞኑ ለሪፖርተር ጋዜጣ በሰጡት ቃልም ከሰኔ 13 ጀምሮ የትግራይ ኃይሎች ወረራ ለማድረግ መወሰናቸውን ገልጸዋል። ሽሬ በተደረገው በዋናነት የሰማዕታት ቀን ለማሰብ በሚል በህዋትና በቲዲኤፍ አመራሮች የተደረገ ስብሰባ ነበር። የፌዴራል መንግስት መሬታችንን አይሰጠንም፣ ስለዚህ በኃይል እናስመልሳለን ብለው የወሰኑትም በዚሁ አጋጣሚ ነው። ቀጥሎ የመጣው የአቶ ጌታቸው ረዳ ወልቃይት ጉብኝት በአካባቢው አዲስ የጦርነት እንዳይፈጠር ጥረት ለማድረግ ነው። የተፈናቃዮቹ መመለስ ጉዳይ ሳይሆን በዋናነት የቀደመው አስተዳደሩ ይመለስ፣ ጸጥታውንም ቲዲኤፍ ያስጠብቅ የሚል አቋም የትግራይ ኃይሎች ማራመዳቸውን ትልቁ ችግር በማለት ተናግሯል። ከዚህ ውጪ የወልቃይት አካባቢ ውጥረትን የበለጠ አባባሰው ደግሞ የአካባቢው ጂኦ ስትራቴጂካዊ ጠቀሜታ እንደሆነ ዶክተር ገሰሰ ይናገራሉ። አካባቢው ከፌዴራል መንግስት ጋር ወደ ጦርነት ለመግባትና ወደ አዲስ አበባ ለመንደርደር የሚያልሙ ቡድኖች የተመቸ መነሻ እንደሚሆን ነው የጠቀሱት። ቦታው ለሻዕቢያም ለህወሓትም ሆነ ለፋኖ ወሳኝ ስትራቴጂካዊ ነጥብ ይሆናል ብለው ተፈናቃዮቹ አስተዳደር አላቸውና ከነ አስተዳደሩ ይመለሱ የሚለው ቅስቀሳ እነሱን ታጋች አድርጎ ለፖለቲካ ፍላጎት የመጠቀም እንቅስቃሴ ነው ብለዋል። የውልቃይት አካባቢን የተመለከተው የይገባኛል ውዝግብ ሳይፈታ ተከርኖ የቆየና በየአጋጣሚው የሚገነፈል የፖለቲካ ውጥረት ቢሆንም ነገር ግን ከሰሞኑ የተቀሰቀሰው ውጥረት የአዲስ ዙር ጦርነት ጅማሮ ሊሆን እንደሚችል እየተሰጋ ይገኛል። የትግራይና የአማራ ክልል ባለስልጣናት የቃላት ጦርነት ባየለበት በዚህ ወቅት ከህወሓትና ከትግራይ ጊዜው የአስተዳደር ኃላፊነት የተገለሉትና አዲስ የፖለቲካ ድርጅት ለመመስረት በእንቅስቃሴ ላይ ያሉት የጠቅላይ ሚኒስትሩ የአፍሪካ ቀንድ ጉዳዮች አማካሪ የአቶ ጌታቸው ረዳ የወልቃይት አካባቢ ጉብኝት ደግሞ ራሱን የቻለ ፖለቲካዊ ጡዘት ሲፈጥር ነው የታየው። አቶ ጌታቸው ወልቃይት የተገኙት ከአማራ ወይስ ከትግራይ ክልል ወግ ነው፣ እንዲሁም ከፌዴራል መንግስቱን ወክለው ወይስ ለገላጋይነት የሚለው ጉዳይ አሁንም መነጋገሪያነቱ አልበረደም። ይሁን እንጂ ከእሳቸው ጉብኝት ጋር ተያይዞ ሰሞነኛው ወልቃይትን የተመለከተው ውጥረት ትኩሳቱ ሲጨምር መታየቱ ብዙዎች የታዘቡት ጉዳይ ነው። እውነቱን ፊት ለፊት ተቀብለ የዚህ አካባቢ ህዝብ ጥያቄ እንዴት መፈታት አለበት በሚለው ላይ በግልጽ መወያየት አለበት። የማንነት ጥያቄ የለም አልልም። አሁን የማንነት ጥያቄ አለ። ነገር ግን ጥያቄው በህጋዊና በፍትሐዊ መንገድ መፈታት መቻል አለበት እኔ አላምንበትም ስላልኩ ብቻ ይህ ጥያቄ ሊቆም አይችልም በማለት በጉብኝቱ ወቅት የተናገሩት አቶ ጌታቸው ይህንን አካባቢ በኃይል ለመውረር መሞከር ሌላ የጦርነት አዙሪት ውስጥ አገሪቱን እንደሚከትም በንግግራቸው አስምረዋል። የትግራይ ህዝብ አጀንዳ ሰላም ብቻ መሆኑን የጠቀሱት አቶ ጌታቸው ወልቃይትን በኃይል እናስመልሳለን ከሚለው የ የህወሓት እንቅስቃሴ ባለፈ ከኤርትራም ሆነ ከሌሎች ኃይሎች ጋር ለመፍጠር እየተሞከረ ያለው ወታደራዊ ጥምረት አደገኛ የጦርነት ስጋት መሆኑንም አንስቷል። ይህ የአቶ ጌታቸው ጉብኝትም ሆነ ንግግር ግን የቃላት ጦርነት በየሚዳው ሲስተጋባ ነው የሰነበተው። የአማራ ክልል ፖለቲከኞችና የወልቃይት የማንነት ጥያቄን እንደግፋለን የሚሉ ኃይሎች እርምጃውን ለሰላም መነሻ የሆነና አዎንታዊ ለውጥም የሚኖረው አድርገው ሲቀበሉት ሰንብተዋል። ይሁን እንጂ የትግራይ ፖለቲካ ኃይሎች በዋናነት የህወሓት ደጋፊዎች አቶ ጌታቸውን በከሃዲነት ለመወንጀል ሲጠቀሙበት ሰንብተዋል ጉዳዩን በጥንቃቄ ለመፈተሽ በመከሩ ወገኖች ዘንድ ግን የአቶ ጌታቸው ጉብኝት በዚህ ወቅት የመጣው በአጋጣሚ ወይስ የታሰበበት የሚለው ጥያቄ እያስነሳ ነው ጉብኝቱ ያመጣው ውጤት ምንድን ነው የሚለውም እንዲሁ ጥያቄ ተነስቶበታል እዚህ ጋር ሌላው የሚጠቀሰው ነገር ህዋት ከሻእቢያ ጋር የጀመረው እጅግ አደገኛ የሚባል ወታደራዊ ጥምረት ነው የህዋት የፖለቲካ ኃይሎች ከኤርትራ መንግስት ጋር የፈጠሩት ግንኙነትና ጥምረት አደገኛ አዝማሚያና ውጤት ሊኖረው እንደሚችል እየተነገረ ነው በአማራ ክልል ከሚንቀሳቀሱ የፋ ኑ ኃይሎችም ሆነ ከሌሎች የፖለቲካ ቡድኖች ጋር የሚደረግ አጋርነትና ጥምረት መረን የተከተለ ካልሆነና የሚያግባባ ግብም ከሌለው ውጤቱ ለትግራይ አውዳሚ መሆኑንም በርካቶች እያወሱት ነው። ይሁን እንጂ በተቃራኒ የቆሙ አንዳንድ ወገኖች ጸረ ህዋት ግንባርና አዲስ የኃይል አሰላለፍ በመፍጠር የትግራይን ብሎም የኢትዮጵያን ፖለቲካ እያወሳሰበ ያለው መንግስት እንደሆነ ሲከሱ ይደመጣል። ለአብነትም ሀራ መሬት ወይም ነጻ መሬት በሚል ስም በአፋር ክልል ህዋትን የሚገዳደር የታጠቀ ቡድን በመፍጠርና በማደራጀት የፌዴራል መንግስትን ይከሱታል። እንደ ብርጌድ ሐሰንን ሀመዱ የመሳሰሉ የኤርትራ ተቃዋሚዎችን በማስጠለልና በመደገፍ የፌዴራል መንግስትን የሚወቅሱ ሲሆን በወልቃየት ቀጠናም የተከዜዘብ የተባለውን ኃይል በማሰማራት መንግስትን ይሆነጅላሉ። ከዚህ ተነስተውም ህዋትን ሻቢያ ጽምዶ የሚል ተቃራኒ የፖለቲካ ጥምረት መፍጠራቸው የሚያስወቅስ አለመሆኑን ሲከራከሩም ይደመጣሉ። ህዋት የፕሪቶሪያ የሰላም ስምምነት ተፈራራሚና ባለቤት ሆኖ ሳለ ህጋዊ ሰውነቱን ለመመለስ ነገሮችን ከማወሳሰብ አንስቶ የፕሪቶሪያ ሰላም ስምምነት እንዳይተገበር እንቅፋት እስከመሆን ድረስ መንግስትም የራሱን ጥፋት መውሰድ ያለበት ይወቅሱታል። በትግራይ ህገ መንግስታዊ ስርዓት አለመመለሱ፣ ከፌዴራል መንግስት ጋር ያለው ግንኙነት ወደ መደበኛ ህገ መንግስታዊ ስርዓት አለመመለሱ፣ እንዲሁም መደበኛ የፖለቲካ አስተዳደር አለመመስረቱ ሳይቀር ፌዴራል መንግስቱን ጭምር ሊያስጠይቁ የሚችሉ ችግሮች መሆናቸውን በመጥቀስ ተጠያቂነቱ የሁሉም መሆኑን የሚከራከሩ ወገኖች ጥቂት አይደሉም። በአፋር ነጻ መሬት በሚል ከዋት በተገነጠሉ የጦር አመራሮች ሲሰለጠንና ሲደራጅ የቆየው ጦር ወደ ትግራይ መዝለቁን ከትናንት ጀምሮ እየወጡ ያሉ መረጃዎች ያመላክታሉ። ይህን ካረጋገጡት አንዱ የቀድሞ የትግራይ የተለያየ ጊዜ አስተዳደር የምግብና መድኃኒት ቁጥጥር ቢሮ ኃላፊና የህወሓት አመራር የነበሩት አቶ ጣዕመ አረዶም ህወሓት አሁኑ ግራ ወደ ተጋባ እርምጃ ውስጥ ገብቷል ብሏል። የጠላት ጠላት ወዳጄ ነው በሚል ስሌት ከኤርትራ ጋር ጥምረት ፈጥሮ የፌዴራል መንግስቱን ጫና ውስጥ ሊከት እየሞከረ ነው። ሱዳን ከሚገኘው አርሚሳ ኃይል ጋር ግንኙነት በማጠናከር ባልቡርሃን የሚመራውን የሱዳን ጦር ሲደግፍ የቆየ ሲሆን ወደፊት ከሱዳን ድጋፍ ለማግኘትም አቅዷል። በሱዳንም ሆነ በኢትዮጵያ ያለው ተፈናቃይ ወደ ቀዬው ሊመለስ ይገባል የሚለውን ጉዳይ አሁን በሰፊው እየተጠቀሙበትም ነው። ተፈናቃዮች መመለስ አለባቸው የሚለውን መሰረታዊ አጀንዳ ሁሉም ይቀበለዋል። ነገር ግን ህወሓት እንደሚለው በኃይልና በትጥቅ እንዲመለሱ ሳይሆን በሰላማዊ መንገድ እንዲሆን ነው ብዙዎቻችን የምንፈልገው። የፕሪቶሪያ የሰላም ስምምነት አለ፣ ህገ መንግስቱም አለ። እነዚህን መሳሪያዎች በመጠቀም እንጂ በኃይል ካልመለስን የሚለው ፕሮፓጋንዳ ወደ ጦርነት የሚያስገባ በመሆኑ እንቃወማለን በማለት አቶ ጣመ ከሰሞኑ ባደረጉት አንድ ቃለመጠይቃቸው ላይ ተናግረዋል።